ሲኖዶሱ ፖለቲካ ውስጥ ገባል። ሲኖዶሱ ከፖለቲካው ጋር ተስማምቷል። ሁሉ ወበልዋ ለዛ ማለት ሲገባቸው አላሉም። ቤተክርስቲያን የምትነግረን ፖለቲካውን እንድንታዘበው የአቡነ ማቲያስን ቃል መቀበል ያቀታል። ያቃተት እንደ ቀበሮ ውጭ እየተገለባበጡ ነው የሚሄዱት። የትኛውን ቃል እንመናቸው? የትኛውን ቃል እንከተል? ደግሞ ዛሬ የሚናገሩት ከሳቸው ይወጣ አይደለም? ለምን ትናንት የሚናገሩት ሌላ ከትላንት ወዲያ የሚናገሩት ሌላ፣ ከዚያ በፊት የሚናገሩት ሌላ። የትኛው ነው የሚታመነው? የማይናገሩ ከመንግስት ጋር ተስማምተው የሚሄዱ እዚህ ሰው ሞተ፣ እዚህ ሰው ተገደለ፣ ገዳማት ተቃጠሉ የማይሉ ሰዎች የፖለቲካ ሰዎች አይደሉም። የሰውን ሞት የሰውን ስቃይ የሰውን መከራ የሰውን ጭንቅ የሚናገሩት የፖለቲካ ሰዎች ሆኑ። አሁን ቫይስ ቨርሳ ነገሩ ተገለበጠ። የኦነግሸኔ ሰዎች ናቸው የተባሉ ታጣቂዎች በአሰቦት ገዳም ላይ ጥቃት ፈጽመዋል። ደብረ ወገግ አቡነ ሳሙኤል አሰቦት ገዳም በሀረርጌ የሚገኝ ነው፣ ሁላችሁም ታውቁታላችሁ፣ ጥንታዊ የኢትዮጵያ ገዳም ነው። በተመሳሳይ በራያ አላማጣ ሀገረ ስብከት የሀገረ ስብከቱ አመራር በታጠቁ ኃይሎች ታፍነው መወሰዳቸውም በዛሬው ዕለት የወጣ ዜና ነው። በራያ አላማጣ ሀገረ ስብከት ከሶስት ቀን በፊት ነው ታፍነው የተወሰዱት። የሀገረ ስብከቱ ኃላፊ የሆኑት ማለት ነው፣ የሂሳብ ክፍል ኃላፊ የሆኑት ናቸው ታፍነው የተወሰዱት። ስራ አስኪያጁ ሊቀ ስዩማን ሀብቱ አየነው ናቸው የገለጹት። አፍነው የወሰዷቸው በትግራይ ክልል የተቋቋመው የመንበረ ሰላማ ሀገረ ስብከት ወይ ደግሞ የመንበረ ሰላማ ደጋፊዎች የሆኑ የህወሀት ታጣቂዎች መሆናቸውን ነው የሀገረ ስብከቱ ስራ አስኪያጅ የገለጹት ማለት ነው። አዎ ከሶስት ቀን በፊት በምዕራብ ሸዋ ዞን ኖኖ ወረዳ በርካታ ንጹሐን ተገድለዋል። ወደ ሰላሳ የሚሆኑ ንጹሐን ናቸው ተጨፍጭፏል የተባለው። መደበኛ ሚዲያዎች ወደ አስራ ሁለት ሰዎች ናቸው የሚል ነው፣ አብዛኛው መረጃ ግን የሚያሳየው ወደ ሰላሳ የሚሆኑ ንጹሐን መገደላቸውን ነው። ያለንበት ዘመን ክፉ ዘመን ነው። ሲራክ ኢትህኒ ሰብእ ውስተ ቤትከ እስሞ ፈሰማይ የዋጾ ለነገር ከብሎ የተናገረውን አስታውሳለሁ። ምን ማለት ነው? ሀሜት ነገር አትናገር ቤትህን ዘግተህ ያ የምትናገረው ሀሜት በምን ወዴት ወቶ ከአንተ ህዝብ ጀሮ እንደሚደርስ አታውቀ ወፈሰማያት አሉ ነጣቂዎችና የትህቢ ሰባ ይሰባብስተ ቤተ ከያሎት ዝመላ አሁን ብዙ ወፈሰማያት ተራብተዋል። ወፈሰማያት ማለት ካፍ የሚለቃቅም ነገሮችን እያጥመዘመዙ እየወሰዱ በተሳሳተ መንገድ ህዝብ ጀሮ የሚያደርሱ እነዚህ ይቱ ከፍተው ከፍተው ከፍተው የሚንጫጩት ናቸው። ወፈሰማያት ነጣቂዎች፣ ወፈሰማያት ይላቸዋል እና የምንናገረው ነገር አምላክ ወይ ሀሜት እንዳይሆን የተሳሳተ ነገር እንዳይሆን የራሳችንን ህሊናና የራሳችንን ብሶት ብቻ የምንናገር እንዳንሆን እሱ ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላካችን ወይ ውሃብኩሙ ቀለከ

ውስብስብ ያለበት በፖለቲካ በተለያየ አቅጣጫ ከሚመሰቃቀልበት ህብረተሰብ ጠራህም መልሰህም ወደ ተመሰቃቀለው ዓለም ላከን ተውጠን እንድንቀር እኛም እንድንመሳቀል ሳይሆን እውነቱን እንድንናገር ስለሆነ ተሌኳችንን አስተካክልልን ስለ ጻድቃን፣ ስለ ሰማዕታት፣ ስለ መላእክት፣ ስለ ቅድስት ድንግል ማርያም ብለህ ጸሎታችንን ልመናችንን ተቀበል ዛሬም ዘወትርም ለዘላለሙ እግዚአብሔር ጉባኤያችንን ይባርክልን። የኦነግ ሸኔ ሰዎች ናቸው የተባሉ ታጣቂዎች በአሰቦት ገዳም ላይ ጥቃት ፈጽመዋል። ደብረ ወገግ አቡነ ሳሙኤል አሰቦት ገዳም በሀረርጌ የሚገኝ ነው። ሁላችሁም ታውቁታላችሁ። ጥንታዊ የኢትዮጵያ ገዳም ነው። ከአንድ ሺህ ዓመት በላይ ያስቆጠረ ነው። በዛሬ በተፈጸመው ጥቃት አንድ ሰው ሲገደል፣ አንድ ሰው ደግሞ ቆስሎ ተርፏል። ሁለት የገዳሙ ሰዎች ደግሞ ታፍነው ተወስደዋል። ድርጊቱ የተፈጸመው በዛው በገዳሙ ክልል ውስጥ ነው። በዚህ ጥቃት የተገደሉት የገዳሙ አገልጋዮች አንደኛ አዋይ ግርማ መሸሻ የተባሉ ናቸው። ታፍነው የተወሰዱት ማለት ነው፣ ይቅርታ። ሁለተኛ ደግሞ ለደቀ መዝሙር ክንፈ የተባሉ ናቸው። የሞቱት አባት ናቸው ወይ ደግሞ ሽማግሌ ወይ ደግሞ አዛውንት ናቸው። አቶ አንበስ ፍላቴ የሚባሉ ናቸው። ተጎድተው ሆስፒታል የሚገኙት ደግሞ በትረ አንበስ የተባሉ የአካባቢው በገዳሙ አቅራቢያ የሚኖሩ ክርስቲያኖች ናቸው ማለት ነው። ገዳሙ አሁንም በቀጣይ ስጋት ላይ እንደሆነ ተገልጿል። በተመሳሳይ በራያ አላማጣ ሀገረ ስብከት የሀገረ ስብከቱ አመራር በታጠቁ ኃይሎች ታፍነው መወሰዳቸውም በዛሬው ዕለት የወጣ ዜና ነው። በራያ አላማጣ ሀገረ ስብከት ከሶስት ቀን በፊት ነው ታፍነው የተወሰዱት የሀገረ ስብከቱ ኃላፊ የሆኑት ማለት ነው የሂሳብ ክፍል ኃላፊ የሆኑት ናቸው። ታፍነው የተወሰዱት ስራ አስኪያጁ ሊቀስዩማን ሀብቱ አየነው ናቸው የገለጹት አፍ አፍነው የወሰዷቸው በትግራይ ክልል የተቋቋመው የመንበረ ሰላም ሀገረ ስብከት ወይ ደግሞ የመንበረ ሰላም ደጋፊዎች የሆኑ የህውሀት ታጣቂዎች መሆናቸውን ነው የሀገረ ስብከቱ ስራ አስኪያጅ የገለጹት ማለት ነው። ይህም ሌላኛው ጉዳይ ነው ማለት ነው። ወደኋላ ስንሄድ ከሶስት ቀን በፊት በምዕራብ ሸዋ ዞን ኖኖ ወረዳ በርካታ ንጹሃን ተገድለዋል። ወደ ሰላሳ የሚሆኑ ንጹሃን ናቸው ተጨፍጭፏል የተባለው። መደበኛ ሚዲያዎች ወደ አስራ ሁለት ሰዎች ናቸው የሚል ነው። አብዛኛው መረጃ ግን የሚያሳየው ወደ ሰላሳ የሚሆኑ ንጹሃን መገደላቸውን ነው። ይህን እንግዲህ ሐሙስ ዕለት ሮብ ዕለት በነበረኝ ቆይታም ገልጬዋለሁ ዜናውን በተጨማሪ ጥቃቶች እንዲፈጸሙ በተለይ የሸኔ አክቲቪስቶች የኦነግ አክቲቪስቶች እየተናገሩ ነው ያሉት። በኦሮሚያ ክልል እንግዲህ ደም ሳይፈስ ንጽሀን ሳይገደሉ ኦርቶዶክሳዊያን ሳይገደሉ ያለፈ ሳምንት እና ወር የለም በእነዚህ ሰባት ዓመታት ማለት ይቻላል። አሁንም ጉራጌዎችና አማራዎችን ሌሎችም እንዲገደሉ ከክልሉ እንዲጸዱ የሚጎተጉቱ ሰዎችን እንሰማለን ማለት ነው። ይሄ በእንዲህ እንዳለ የቅዱስ ሲኖዶስ ጉባኤ ተጀምሮ ዛሬ ሶስተኛ ቀኑን አድርጓል። የጉባኤው ውሳኔው ላይ ውሳኔዎች፣ አጀንዳዎች ወዘተ ወደ የዛሬው አጀንዳችን ነው ቆይታ የምናደርግበት። ወደዛ ከማለፌ በፊት ግን እነዚህ ሁለት የጥቃት ዜናዎች ላይ በተለይ የአሰቦት ገዳም አሁንም ከፍተኛ ስጋት ላይ ነው እየተባለ ነው። እዛ ላይ ምናልባት የምትሉት ነገር ካለ እድል ልስጥ መምህር አይ ዜናውን አሁን ነው የሰማሁት። ግን ያ ገዳም እንደምታውቀው ከዚያድ ባሬ ወረራ ዘመን ጀምሮ ሰርጎ ገቦች ምናምን የሚባል የውጭ ጠላት ኢትዮጵያን በምስራቅ በኩል በወረረበት ጊዜም ተደጋጋሚ እልቂት፣ ደን ማቃጠል እና አባቶችን መግደል የተፈጸመበት ነው። ከዛ በኋላ እንደምታውቀው ባለፉት ሰባት ዓመታት ይሄ ምናልባት አምስተኛ እና ስድስተኛ ጥቃት ሊሆን ይችላል። በአላማጣ የተፈጸመውም ነገር እንግዲህ አፋኞች እስካሁን የምናውቀው ህዋት የፖለቲካ አፈና ያደርጋል፣ ብልጽግና የፖለቲካ አፈና ያደርጋል፣ ኦነግ ያደርጋል። አሁን ደግሞ የነሱ ስሪት የሆነው በሃይማኖት ስም የመጣው መንበረ ሰላማም አፈና ያደርጋል ማለት ነው። ስለዚህ አዲሱ አዳዲስ እምነቶች እና አዳዲስ ተቋማት የመግደል በደም የመኖር እንግዲህ አጋንንትን ነው የሚያገለግሉት ማለት ነው። እግዚአብሔር በአምሳሉ የፈጠረውን ሰው ማን ማሰቃየት፣ ማጥፋት? ምናልባት አምላካቸው እኛን ከፈጠረን አምላክ የተለየ መፍጠርም በራሱ ማጥፋትም የማይችል ደካማ ያ ሀሰተኛ አጋንንት ነው አምላካቸው ማለት ነው። ምክንያቱም በአምሳሉ የፈጠረውን ሌላ ሰው ልኮ አያሳፍንም። እግዚአብሔር ስራው አይደለም። አንድም እንዳይፈጠር ማድረግ ይችላል፣ ሁለትም በታምራት ሊያጠፋ ይችላል። ይሄን ሁሉ አያረግም። የአዲስ ኪዳን አምላክ እንግዲህ በመጨረሻው ዘመን እንደየ ኃጢአታችን ዋጋች ዋጋችሁን ከፍላለሁ ዋጋዬ ከኔ ጋር ነው ያለን እንጂ አፍኑልኝ፣ ግደሉልኝ አላለም። ስለዚህ እሱ ያላለውን የሚያረጉ ሁሉ ያ ሀሰተኛ ዋጋንንት የሚያደረገው ነው እና መንበረ ሰላማ የማን እንደሆነ እንግዲህ ይታወቃል። ምንም እንኳን ፓትሪያርኩ ሄደው አጥቢያ ቢባርኩላቸውም የባረኩትን አጥቢያ አሁን ማወቅ አለባቸው የአፋኞችን የሰይጣንን መንበር ነው የሚባርኩት ማለት ነው የባረኩ ፓትርያርክ እኔ እንዳውም አጀንዳ ይሆናል ብዬ ነበረ ሲኖዶሱ ይሄን ያነሳል እኛ ያወገዝነውን የሚባርኩት እርሶ ምንድኖት በየትኛው ክነቶ ነው? ሲኖዶስ ያወገዘውን ብቻውን ሄደው ያልተፈታውን የሚባርኩት ብለው ይጠይቃል ብዬ ነበር አጀንዳ ላይ አላየውም እንግዲህ አጀንዳውን እስኪ በአንድ በአንድ ስናይ እንመለከተዋለን እልቂቱ ስርዓታዊ ስለሆነ በየቀኑ የምንሰማውን ዜና እንግዲህ ምን ማድረግ እንችላለን ምናልባት በኖኖ የሆነውን ሰምቻለሁ። በኖኖ የነበረውን እልቂት ተከትሎ መግለጫ የተሰጠው ሰው ሞተ አይደለም። በተለይ ኦፌኮ የሚባለው አንዱ የጋዲስ ኦሮማ ስር ያለው ኦፌኮ ነው። እነዚህ ኦነግ በተለያየ መልኩ ማለት ነው። ኦፌኮ ምን ብሎ ነው መግለጫ ያወጣው? ንጹህ ኦሮሞዎች ሞቱ ብሎ ነው የተዳቀሉት ቢሞቱ ግድ የለኝም ወይንም ጉራጌ፣ አማራ ቢሞት ግድ የለኝም ማለት ነው። ንጹህ ኦሮሞዎች ሞቱ ብሎ ነው መግለጫውን የጻፈው። እንግዲህ ያለንበት ሰውን እንደ ዝንጀሮ ንጹህና ቆሻሻ የሚል የፖለቲካ ተቋም ያለበት እና የኦሮሙማውን የጋራ ፕሮጀክት የሚገልጥ ነው። እልቂቱ ቀጥሏል። የሚያልቀው ኦርቶዶክስ ነው፣ ግን ንጹህ ኦሮሞ ተብሎ ሪፖርት የሚያደርገው እሺ፣ ኦርቶዶክስም አይሆን ሰው ሞተ ነው። ዋናው ነገር ሰው ልጅ ሞተ ነው የሰው ልጅ ሞተ አይል ሞፌኮ ንጹህ ኦሮሞ ሞተ ነው የሚለው። ገዳዩንም ደግሞ ፋኖ ነው ብሎ ነው ወስኖ ነው የተናገረው። ከብልጽግና ጋር ያላቸውን አንድነት ዘር የማጥፋት ማህበር መሆኑን በዚህ ታውቃለህ። ምክንያቱም አዲስ ኦሮሞን ያሰባሰበው የተረፈናዚው የጀርመን ኤንጂኦ ይመስላል። እዛ አዲስ አበባ ከትሞ ቁጭ ብሎ ነው ይህን ሲሰራ የነበረውና። ድንቅ አይደለም ማለት ነው። ዋናው ከነዚህ ነገሮች መገላገል ላይ ማተኮር ነው እንጂ ሞቱ አይቆምም። እነሱ እያሉ ሞቱ አይቆም። ይሄ እንግዲህ ኦሮሚያ ውስጥ ለሚፈጸመው ግድያ ሁሉ አሁን አሁን እንግዲህ ፋኖ የትጥቅ ትግል ከጀመረ አሁን ሁለት ዓመት ነው። እንግዲህ ከዛ በፊት ማመካኛ ስላልነበራቸው ይመስለኛል ለእያንዳንዳቸው ለማናቸውም ግድያዎች እና ጭፍጨፋዎች ወደኋላ ሁሉ ተመልሰው ፋኖ ነው የፈጸመው የሚለውን እንደ ፋሽን ነው ይዘውት የመጡት እንደ አንድ ስልት አድርገው ሁሉም የሚዲያዎቻቸው የሚያስተጋቡት ነው። እና ከአብይ አህመድ ጋር ወይ ደግሞ ከብልጽግና ጋርም የተናበበ አገላለጽ ነው። እና እንደ ስልት የያዙት ነው ሲገድሉም ሰዎች መሞታቸው ከተረጋገጠ የሞተውን ሰው እንደተባለው ነው ከሞቱ በኋላ ማንነታቸው ይቀየርና ለእነሱ ፖለቲካ ጠቃሚ ነው ወዳሉት ይቀይራሉ። እና ይሄ እንደ ስልት የያዙት ነው። ስሙ ለሰሚም አሰሙም። ይሄ ነገር ሀሜትም አይደለም፣ ክስም አይደለም፣ ፈጠራም አይደለም። የሆነውን እየሆነ ያለውን እየተነገረ ያለውን በግብር እየታየ ያለውን ነው የምንነጋገረው። ክርስቶስም ያለው ምንድን ነው? ቃልህ እውነት ነው፣ ቃልህ ጽድቅ ነው፣ ይህንን ጽድቅ ቃልህን ለሐዋርያት ሰጥቻቸዋለሁ። አሁን ዓለም ምንድን ነው? ዓለም ስንል ይህም በፖለቲካው የሚሽከረከረውን የሚመሳቀለውን የዛቀጠውን ህብረተሰብ ነው፣ ድንጋውን አይደለም እንጨቱን አይደለም ከብቱን አይደለም። አለም ማለት የተመሰቃቀለው ሶሳይቲ ነው። ስለዚህ ሐዋርያት እኛ የተጠራ ነው ከዚህ ምስቅልቅል ካለው ህብረተሰብ ነው የወጣ ነው እንድንወጣ አይደለም። እንደገና ተመልሰን ወደ አለም ተልከናል። ግን ከመት ጠቦሙም እኮ ከአለም ክፋት እንድትጠብቃቸው ከክፋቱ ከአጫቱ ከነገሩ ከአሽሙሩ ከፍጡ ከስርቆቱ ከግድያው ነው የማንሳተፈው እንጂ ተመልሰን ወደ አለም ልከናል ከልከናል። የማይናገሩ ከመንግስት ጋር ተስማምተው የሚሄዱ እዚህ ሰው ሞተ፣ እዚህ ሰው ተገደለ፣ ገዳማት ተቃጠሉ የማይሉ ሰዎች የፖለቲካ ሰዎች አይደሉም። የሰውን ሞት፣ የሰውን ስቃይ፣ የሰውን መከራ፣ የሰውን ጭንቅ የሚናገሩት የፖለቲካ ሰዎች ሆኑ። አሁን ቫይስ ቨርሳ፣ ነገሩ ተገለበጠ። ተመልከቱ። ፖለቲካ ምንድን ነው? ፖለቲከኞችስ እነማን ናቸው? ሉቃስ ምዕራፍ 13 ጸሐፍት ፈሪሳውያን ሄዱና ክርስቶስን ውጣ ከዚህ ሄሮድስ ሊገሊ ይፈልጋልና ውጣ አሉት። ውጣ ከከተማ ሄሮድስ ሊገል ይቆንጽል ያችን ቀበሮ ሄዳችሁ እንዲበሉ እኔ የዛሬ ነገ አጋንንት አወጣለሁ የታኑትን ፈውሳለሁ ብላችሁ ንገሩት ለዚያ ቁንጽል አ ቁንፅል ማለት ፖለቲካው ነው ቤተክርስቲያን ፖለቲካውን በቁንጽ ላይ ነው የምታየው ሁልጊዜ ፖለቲካው መልክት ይልካል ከከተማ ውጣ ተሰደድ ዝንበል ተኛ አትናገር አትሄኝ አትተቸኝ ብላ ጠጣ አንቀላፋ ፖለቲካው ይሄንን ነው የሚለው። አቴኝ ነው። ሄሮድስ ይህን አዘጋጀ ላከበት በክርስቶስ ላይ፣ ከከተማ ውጣ፣ ሄሮድስ ሊገል ይፈልጋል። ሁሉ ሄዳችሁ ለዚያ ቁንጽል፣ ክርስቶስ የተናገረው ለዚያ ቁንጽል፣ ዛሬ ነገ ሳልል አጋንንትን አወጣለሁ፣ ሕሙማን እፈውሳለሁ ብላችሁ ሄዳችሁ ንገሩት። እንግዲህ ተመልከቱ። ፖለቲካ ማለት እንግዲህ ይሄ ነው። ቤተ ክርስቲያን ፖለቲካውን የምታየው በቀበሮ አይን ነው። ሁል ጊዜ ፖለቲካ ቀበሮ ነው። ቤተ ክርስቲያን ፖለቲካን የምታየው በቀበሮ ነው። ቀበሮ ሁል ጊዜ በነቃት ቴንሽን የሚጠበቁ ናቸው። ገብተው ፍየል ይነጥቃሉ፣ በግ ይነጥቃሉ፣ ይነጥቃሉ። በቡድን ይሄዳሉ። ስለዚህ የፖለቲካውን ጥንቅር ክርስቶስ የሚያየው በውል በተኩላዎች ነው ስለዚህ ፖለቲካውን በቀበሮ ነው የገለጸው አሁን እንግዲህ ወገኖች ሰሞኑን ሰበካ ጉባኤ ሲካሄድ ሰንብቷል የሰበካ ጉባኤ አባላት ተሰብስበው ሲነጋገሩ ሰንብተው ውሳኔ አስተላልፈው ለሲኖዶሱ ሰጥተውታል ምንድን ነው ሰበካ ጉባኤ ምን ማለት ነው? ሰበካ ጉባኤ ማለት ከፍተኛ ችግር ቤተክርስቲያን የወደቀችው የዚህ ትርጉም ተቃወሰ። ሰበካ ጉባኤ የተመዘዘው ከፍታ ነገሱ ከሰንበቴው ከጽዋ ማህበር ነው። መመሪያው ቃለ አዋዲ ይባላል። ቃለ አዋዲ መጥምቁ ዮሐንስ ከበረሃ ይዞች የመጣው ነው። አልአዋዲ የሚባለው ከሰርቅ ጋር የተያያዘ ነው እናንተ ዲያቆናት ዮቶር እንደ ዮቶር ጥበበኞች እንድትሆኑ ነው ዮቶር ለሙሴን ይቀርጸው ነበር ይመክረው ነበር እናንተ ዲያቆናት ጳጳሱን ቅረጹት አስተካክሉት ቀሞናው ነው ይህን የሚለው ዲያቆናት ናቸው ጳጳሳቱን መቅረስ ማስተካከል የሚችሉት ፍታነ ነው የሚለው፣ አይደለሁም ፖለቲካ የገባው እንዳለ በሙሉ ሲኖዶሱ ፖለቲካ ውስጥ ገባል። ሲኖዶሱ ከፖለቲካው ጋር ተስማምቷል። ሁሉ ወበልዋ ለዛ ኪብፅል ማለት ሲገባቸው አላሉም። ቤተክርስቲያን የምትነግረን ፖለቲካውን እንድንታዘበው፣ እንድንፈትሸው፣ እንድንተቸው፣ እንድንመረምረው፣ እንድንታገሩ እንዲስተካከል እኛ ፖሊሲ ማነው ህግ ቀርጸን መንግስት ለመገልበጥ አይደለም። መንግስት የሚገለብጡት ፓርቲ ኑሯቸው፣ ፓርቲ ተዘጋጅተው የሚቀናቀኑት። ቤተ ክርስቲያን ግን የመጣውን ሁሉ ውሸት አምነት የምንለካው በቀበሮ ነው። ፖለቲካ ማንም የሚምጣ ማንም የሚመጣ ሁሉ ፖለቲካ ቀበሮ ቀበሮ ቀበሮ ቀበሮ ነው። ቀበሮ አይታመንም። ቀበሮ ይገለባበጣል። አሁን የአቡነ ማቲያስን ቃል መቀበል ያቀታል ያቃተል፣ እንደ ቀበሮ እየተገለባበጡ ነው የሚሄዱት። የትኛውን ቃል እንመናቸው? የትኛውን ቃል እንከተል? ደግሞ ዛሬ የሚናገሩት ከሳቸው የወጣ አይደለም። ለምን? ትናንት የሚናገሩት ሌላ፣ ከትናንት ወዲያ የሚናገሩት ሌላ፣ ከዚያ በፊት የሚናገሩት ሌላ። የትኛው ነው የሚታመነው?